ታይ ደማም ታይ ደማም ደማም ደማም አይ ታይ ደማም ታይ ደማም ደማም ደማም አይ ሻሽጌው እንዳልኖር ደማም ደማም ደማማይ አይ የቤቴን ገመና ደማም ደማም ደማማይ አይ የቤቴን ገመና ደማም ደማም ደማማይ ተሽከርቅራ ወጣሽ ደማም ደማም ደማማይ አይ መቸምሰው አትሰማ ደማም ደማም ደማም አይ መቸምሰው አትሰማ ደማ ደማመ ደማመ ደማማይ መልካም ሰረገላ ደማም ደማም ደማማይ ሳለላት ለመንገድ ደማም ደማም ደማማይ ሳለላት ለመንገድ ደማመ ደማመ ደማማይ ምን ነው ቢገርባት ደማም ደማም ደማማይ እግራን ስቶ መሄድ ደማም ደማም ደማማይ እግራን ስቶ መሄድ ደማመ ደማም